ሰላም ጤና ይስጥልን ቤተሰቦች፣ እንግዲህ በትላንትና ዕለት የድምፃዊ አንዱዓለም ጎሳ እጮኛ የሞዴል ቀነኒ አዱኛ ዋቆ ህልፈተ ህይወትን ተከትሎ ድምፃዊው በቁጥጥር ስር መዋሉ ይታወቃል። ማለትም የአስክሬን ምርመራ ውጤት ይፋ እስኪሆን ድረስ ድምፃዊ አንዱዓለም ጎሳ በእስር ላይ ነው የሚገኘው። ታዲያ ይሄንኑ አስመልክቶ የአዲስ አበባ ፖሊስ በማህበራዊ ሚዲያው ላይ በዛሬ ዕለት መረጃ አጋርቷል። ይህንንም እንግዲህ እንደሚከተለው አቀርበዋለሁ። ፖሊስ እንግዲህ በለሚ ኩራ ክፍለ ከተማ ወረዳ ሶስት ልዩ ቦታው ሰንሻይን ቤቶች ፊትለፊት ከሚገኘው ውዳሴ ህንጻ ላይ ነዋሪ የነበረችው ሟች ወይዘሮ ቀነኒ አዱኛ ዋቆ መጋቢት አንድ ቀን 2017 ዓመተ ምህረት ከሌሊቱ 10 ሰዓት አካባቢ ከቤቷ የማብሰያ ክፍል በኩል ካለው በረንዳ አምስተኛ ፎቅ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለበት ወቅት ሕይወቷ አልፏል ይላል የአዲስ አበባ ፖሊስ። መረጃው ከደረሰው በኋላም የምርመራ ቡድን በማዋቀርና ቦታው ድረስም በመሄድ ተገቢውን የቴክኒክና የታክቲክ መረጃዎችን ያሰባሰበ ሲሆን የሟችንም አስክሬን ወደ ዳግማዊ ሚኒሊክ ሆስፒታል ለተጨማሪ ለምርመራ እንዲሄድ አድርጓል። ሟች ወይዘሮ ቀነኒ አዱኛ በወቅቱ ከበረንዳ ላይ በወደቀችበት ሰዓት ፖሊስ በቤት ውስጥ የነበረውን ባለቤቷን ድምፃዊ አንዱዓለም ጎሳን በቁጥጥር ስር በመዋልም ምርመራ እያጣራ ሲሆን በቀጣይ የመጨረሻውን የምርመራ ውጤትም ለህዝብ ይፋ እንደሚያደርግ እያስታወቀ በተለያዩ ማህበራዊ ድረገጾች ላይ ከፖሊስ የወንጀል ምርመራ ውጤት በፊት የሚናፈሱ መረጃዎች ተገቢነት የሌላቸው ከመሆኑም ባሻገር በምርመራ ሂደቱ ላይ የሚያሳድረውን አሉታዊ ተጽዕኖ በመገንዘብ የተሳሳተ መረጃ የሚያስተላልፉና የሚያሰራጩ ግለሰቦች ከድርጊታቸው እንዲቆጠቡ ሲል የአዲስ አበባ ፖሊስ አሳስቧል። ረዳት ኢንስፔክተር ዳዊት እርገጤ ይላል። ፖሊስ ይህንን ይበል እንጂ እንግዲህ በሶሻል ሚዲያዎች ላይ የሟች ቀነኒ አዱኛ ዋቆ ወዳጆች ነን የሚሉ ከመሞቷ ከሰዓታት በፊት የተለዋወጥ ነው የጽሁፍ መረጃ ነው በሚል የተለያዩ የጽሁፍ መልእክቶችን እያጋሩ ይገኛል። ይህም እንግዲህ አብዛኛዎቹ እጮኛዋ ድምፃዊ አንዱ አለም ጎሳን ተጠርጣሪ ለማድረግ ያለሙም ይመስላሉ። የሆኖ ሆኖ ግን እውነቱን በአሁን ሰዓት በእስር ላይ የሚገኘው ድምፃዊ አንዱ አለም ጎሳ እንዲሁም ሟች ሞዴል ከነን አዱኛ ዋቆና እግዚአብሔር ጋር ያለ በመሆኑ ሁላችንም፣ ፖሊስ የተቻለኝን እያደረግኩ ነው ያለ በመሆኑ ውጤቱን ከዛው ብንጠብቅ የተሻለ ነው። ቸር ያሰማን።